አራይት ሰላም ጤና ይስጥልን ወደ አፍሪካኛ ሾ ቤተሰቦቻችን፣ እንዴት ናችሁ? ሁላችሁም በያላችበት ሰላም ጤና እንድትሆኑ እየተመኘው የአፍሪከኛ ሾ ፕሮግራማችንን አዘጋጅቼ የማቀርብላችሁ ሚሪያም ኬንዶያስ ነኝ። የዛሬ አፍሪከኛ ሾ ፕሮግራማችን የሚያተኩረው ከተለያዩ የዓለም ክፍል እዚህ አዲስ አበባ ተገኝተው የፓን አፍሪካን ዴ ከሚያከብሩ ፓን አፍሪካኒስቶች ጋር ቆይታ እያደረግን ሙዚቃ የተገባበዝን አብረናችሁን ቆያለን ማለት ነው። የዛሬ ፕሮግራማችን የምንጀምረው ሲድኒ ሰለሞን አፍሪካ አራይዚንግ ሲል ባቀነቀነው ተወዳጅ የሬጌ ሙዚቃ ይሆናል። አብራችን ቆይ። አራይት እሽ ተመልካቾቻችን እንግዲህ ከሲድኒ ሰለማን አፍሪካ አራይዝን ከተሰኘው የሙዚቃ ቪዲዮ ተመልሰናል። አሁን ደግሞ እዚህ ፕሮግራም ላይ ሊታደም ከመጣ የአፍሪካ ዴይ ሊታደም ከመጣ አንድ አርቲስት ጋር ቆይታ እናደርጋለን። አብራችን ቆይ። ሰላም፣ እግዚአብሔር ይመስገን በጣም ደህና ነው። እኔ ብዙ ጊዜ ኢቨንቶች ላይ አገኘሃለሁ። ስራዎችህን ማየት ችያለሁ። እስ ለተመልካቾቻችን ደግሞ ራስን አስተዋውቃቸው። ስሜ ስንታየው ተፈሪ ይባላል። ሰዓሊ እና የአፍሪካ ጥናት ባለሙያ ተመራማሪ ነኝ እና ያው ከስዕሉ ባለፈ ደግሞ እንዲሁም ዲዛይነር እና ፎቶግራፈር እኛ አንዳንድ ታሪካዊ ነገሮችን ዶክመንት አደርጋለሁ። በአጠቃላይ ያው የስነ ጥበብ ባለሙያ ነኝ ለማለት እደፍራለሁ። በጣም ደስ ይላል። ሰው እንዴት ነው? እስቲ የዛሬ ፕሮግራም እንግዲህ የአፍሪካ ቀን እንድናከብር ነው እስቲ የተገኘ ነው እና አንተ ይህን ቀን እንዴት ትገልጸዋለህ? ይሄ ቀን በጣም ትልቅ ቀን ነው በመላው አፍሪካውያን ደረጃ መከበር ያለበት እና አፍሪካ በታሪኳ በባህሏ፣ በማንነቷ እና በልጆቿ ብዙ ከዚህ በፊት ያሳለፈቻቸው የድህነት፣ የቅኝ ግዛት፣ የኋላ ቀርነት ተምሳሌ ተደርጋ ስትቆጠር ለነበረችው አጉር ይህንን ደግሞ በራሱ ባህልና ማንነት ተመክቶ አፍሪካዊነትን ለማንጸባረቅ በሚደረግ እንቅስቃሴ ውስጥ የአፍሪካ ቀን መከበር በጣም ኢምፖርታንት ነው፣ እጅግ በጣም ወሳኝና እንደ አንድ አፍሪካዊ ደግሞ ደስ ልገልጽ እወዳለሁ። ለሌሎች አፍሪካውያንም ደግሞ እንኳን አደረሰን ደስ ይበላችሁ ለማለት እወዳለሁ። ትክክል። የአንተ ስራ ስንዴት ሄደ ነው አርት፣ በአርት ዙሪያ አንተ ፓንአፍሪካን አድርግ ይና በስራዎች እንዴት ነው የሚገለጸው ፓንአፍሪካኒዝም? ያው የእኔ አብዛኞቹ የስድ ስራዎቼ በአፍሪካዊነት መሰረት ያላቸው ናቸው። ማለት እንግዲህ በጣም ሰፊ የሆነውን ነገር ጠበብ አድርገሽ ስታስቢው ከራስሽ ከአንቺ ካለሽ ከአይደንቲቲ እንደ ኢትዮጵያዊ የቅኝ ግዛት ሰለባ ያልሆነ በራሱ ባህል በራሱ ማንነት የሚመካ ኢትዮጵያ ደግሞ ለሌሎች የአፍሪካ ሀገሮች ፋናወጊ ነች፣ የነፃነት ተምሳሌት ነች። እና በስል ስራዎችም ስራዎችን እነዚህ የነጻነት ኩራት፣ የአልበገርባይነት፣ በባህል መመካት፣ በማንነት መኩራት የመሳሰሉትን ሀሳቦች አንግዲ እንደገና ደግሞ እንደ ግሎባል ዓለም አቀፍ እንደሆነው የአፍሪካ ሰው ደግሞ ከሌሎች የአፍሪካ ሀገሮችን ባህል አንዳንድ አንትሮፖሎጂካል የሆኑ መገለጫዎች እንዲሁም ደግሞ ባህል ውስጥ ያሉ የትራይባል የጎሳዎች እነሱን እነሱን በማጥናት የተለያዩ ሞቲፎችን የተለያዩ ሲምቦሎችን ስዕል ስራዎች ውስጥ አካታለሁ። በስዕል ስራዎች ውስጥ የአፍሪካን እድገት፣ የወደፊት ተስፋ እነዚህን የመሳሰሉ ነገሮችን እዳስሳለሁ። በጣም ነው ደስ የሚለው። እስቲ ለተመልካቾች ማስተላለፍ የምትፈልገው መልእክት? አፍሪካ ገና ብዙ ያልተነካ በጣም ብዙ አንጡራ ሀብት ያላት አህጉር ነች። እና ደግሞ ሁሉም ነገር ለምሳሌ በጊዜ ሂደት የሚስተካከል ነው። እኛ የአፍሪካውያን በተለይ ደግሞ ወጣቶች ስለ ራሳችን ባህል ስለ ማንነታችን፣ እንዲሁም ደግሞ እዛው ባለንበት ሀገራችንን ለማበልፀግ ከጣርን ወደ በስደት ወደ ምራቡ ዓለም የምንሄደው የተለያየ አይነት ነገር ለምራቡ ዓለም ለማድረግ የምንሄደው ነገር አለ እና ይሄ ደግሞ በጊዜ ሂደት የሚቀረፍ ነገር ነው። እስከ መቼ ድረስ ነው አፍሪካዊ አረንጓዴ ሳር ላይ ቁጭ ብለን የምንለምነው? ሁሉ ነገር አንጡራ ሀብት ተፈጥሮ ወንዙ፣ ጋራው፣ ሸንተረሩ በጃችን እና እና ልማ እና ለዚህ ሁሉ መሰረቱ ዩኒቲ ነው አንድነት። ድር ቢያብር አንበሳ ያስር እንደሚባለው ዋን አፍሪካ ዋን ኤም ዋን ዴስቲኒ እንዳለው ማርከስ ጋርቤ። ይህንን ለመናገር ወዳለሁ በጣም ነው እናመሰግነው። እንግዲህ ሌላ ጊዜም እንግዲህ በስራዎች እንገናኛለን ብዬ አምናለሁ። ሰው ከመለየታችን በፊት አንድ የምትወደው ሙዚቃ ለተመልካቾቻችን ጋብዛችሁ አንድ ሙዚቃ ያው ላኪ ዱቤ ከደቡብ አፍሪካ ቱጌዘር አስ

አውራይት እሺ፣ ተመልካቾቻችን ከለኪ ዱቤ ሙዚቃ ቪዲዮ ተመልሰናል። አሁን ደግሞ ከጎኔ ሌላ እንግዳ አለ ማለት ነው። ከዚያ ጋር ቆይታ እናደርጋለን። እስኪ እንታወቀው። ሰላም፣ እንዴት ነህ? እስኪ ራስን ለተመልካቾቻችን አስታውቃቸው። ጊዮን አቡ ሻኮር እባላለሁ። አሁን ከአፋር ነው የመጣው እዚህ ኢትዮጵያ ውስጥ 12 ዓመት 12 ዓመት ቆይቻለሁ። አሁን አፋር ሚስት አለኝ እና ሁለት በጣም ቆንጆ ልጆች አለኝ፣ ሁለት ወንዶች። እኔ ዛሬ ለአፍሪካ ቀን ከድርጅት ጋር አዘጋጅ ነኝ። ድርጅታችን ስሙ ኡርጀንስ ፓንአፍሪካኒስት በፍራንስኛ፣ በእንግሊዝኛ ፓንአፍሪካኒስት ኤመርጀንሲስ። ይህ ድርጅት አፍሪካ ውስጥ በ13 ሀገር ውስጥ ይገኛል ከአፍሪካ ውጭ ደግሞ በዳያስፖራ ወደ ካሪቢያን፣ ወደ ፓሲፊክ፣ ወደ ዩሮፕ፣ ወደ ደቡብ አሜሪካ ብራንች ካረንሻፍ አለን። ስለዚህ በጣም ትልቅ ድርጅት ነው እና ዛሬ በጣም ልዩ ፕሮግራም ምክንያቱ ምንድን ነው? እኛ መሃል እኛ ላይ ወይ መሃል ላይ ፕሬዚዳንታችን ዶክተር ኬሚ ሴባ አለ ዛሬ በጣም ወሳኝ ንግግር ያደርጋል ለሁሉም ኢትዮጵያውያን ምሳሌ መልእክት እንዲያሳለፍ እየታበከን ነው በጣም ደስ ይላል እንዴት ነው አማርኛ በጣም ፐርፌክት ነው አይደለም አማርኛ ፐርፌክት አይደለም የጎዳና አማርኛ በጣም ይቅርታ እየሞከርኩ ነው አማርኛ አሁን 12 ዓመት እዚህ ሀገር ውስጥ ስለሆንኩኝ ልሚጃ አለሁ ደሞ ከባለቤት ጋር አፋርኛ ቋንቋ አለ ትችላለህ? ይችላል። እስቲ አንየን ነገር በለን ለተመልካቾቻችን እንድናችሁ ሰላምታ የሚሆን ይሆነ። እሺ፣ የአፋር ኡማታ እንካት ሙዕብተ ሜቴኒ አሳኩ ከዳ አይሮ ኪኒ አፍሪካ አይሮ ኪኒ ወሰበታ። የአፋር ኡማታ የኢትዮጵያ ኡማታ ባረከላሁ ፊኩም

እናቴ በፍራንስኛ የኔ ስም ሰጣች ጊዮም ነው። ጊዮም ግን ኢትዮጵያ ውስጥ ሲገባ እኔ ጊዮም ነኝ፣ ጊዮም ይባላለው ሰዎች አ ጊዮን፣ ኢትዮጵያዊ ነኝ፣ ኢትዮጵያዊ። ከዛ ቀጥታ ታካ ጊዮም ወደ ጊዮን ተቀየረዋል እና ጊዮን በጣም ጥሩ ስም ነው እና ይለ ያ ባይ ወንስ ስም ነው። ስለዚህ የኔ አፍሪካ አይደንቲቲ ተነሳ በዚህ ስም የባቴላ የኢትዮጵያዊ የኢትዮጵያዊነት በዚህ ስም ይታወቃል። ጊዮን ይሄ ነው ታሪኩ። ደግሞ በአፋር ማህበረሰብ አስኬር ይባላሉ። አስኬር የኢነ አፋር ማህበረሰብ ስም ሰጥቶኛል። አስኬር በአረብኛ ማለት ሶልጀር፣ ወታደር ማለት ነው። ስለዚህ እኔ ጊዮን ነኝ፣ እኔ አስኬር ነኝ። እንደምታውቃላችሁ ኢትዮጵያ ውስጥ አንድ ስም አይኖርም። ሰዎች የተለያየ ስም አላቸው። የቤተሰብ ስም፣ የማህበረሰብ፣ የጓደኞች፣ የሃይማኖት፣ የማታወቂያ፣ የሃይማኖት። ስለዚህ እኔ የተለያየ ስም አለኝ። ጊዮን አቡ ሻኩር። አቡ ሻኩር የኔ የሚጀምር ያለ ሻኩር ስለሆነ ጊዮን አባ ሻኩር፣ አቡ ሻኩር እና አስከር በአፋርኛ ወታደር ነኝ። ትንሽ ዛሬ ፈገግታ አለኝ ግን ብዙ ጊዜ በትኩረት ነው የሚሄደው። እንዴት ወደ ኢትዮጵያ እንዴት መጣህ? አንተ ፈረንሳዊ ነህ፣ ነገር ግን እዚህ ኢትዮጵያ ነው የምትኖረው። በዛ ላይ ደግሞ የአፍሪካ ዴይ ፓናአፍሪካኒዝም ላይ ትሳተፋለህ። እና ይህ ስሜት ከየት መጣ? ፍላጎት ወይም የትኩር ህዝብ ደስቲኒ። በትንሽ እድሜ ነው ጀምረዋል ፈረንሳይ እኔ አባት የእኔ እናት ፍራንሳዊ ናቸው ናቸው ግን በቴሌቪዥን ራስ ይቻሉ። ስንት እድሜ ነበርኩኝ? ምናልባት አስር አመት አካባቢ በቴሌቪዥን እንደዚህ ስለ ስሌቨሪ፣ ኮሎናይዜሽን የተለያየ ፊልሞች አይቼ አይቼ ነበር ሬሲዝም፣ ኤክስትሪሚዝም

ባሪያነት እንዴት ይመጣል? ጥሩ አይደለም፣ ጀስቲስ አይደለም። እንዴት ነው? እንደዚህ ናቸው፣ ህዝብ ለትኩር ህዝብ እንደዚህ እያደረጉ። ስለዚህ ከጠጣይ እንደዚህ አይነት ሀሳብ ተነሳ። ከዛ እኛ ፍራንሳይ ትልቅ ኢንፍሉንስ በሂፖፕ ዩኤስ አሜሪካን ራፕ እና በጤ ላይ አንድ ቱፓክ የነበረ በጣም ፌሞስ አርቲስት ነው። ቱፓክ ሻኩር ማይ

እንደዚህ እንደ በፊት እና ስሌቪየሪ አይደለም። አሁን አዲስ ዘር ስሌቪየሪ አልኩዋል፣ ግን ሜንታል ስሌቪየሪ ይኖራል። ሂዝቡ ወደ ሴልፍ ኮንሻስነስ የራሳቸው ለማሰብ ሰባያቸው መቀየር መኪናቱ አሜሪካ ውስጥ ኖሮ ለአፍሪካ ወይም ጥቁር ሂዝ በጣም ከባድ ነው። ሬይሲዘም ይኖራል፣ ፖቨርቲ ዲዬይነት ይኖራል። በጣም ብዙ ቻሌንጅ ነው። ስለዚህ በብላክ ፓንተር በአፍሪካ በቁል እንደዚህ የመጀመሪያ ፓን አፍሪካኒዝም የመጀመሪያ ሚሊታንት ሀሳብ ውስጥ ወደነ ገባ እንደዚህ ነው። ከዛ ቀስ በቀስ ከብላክ ኮንሽንስነስ ወደ አፍሪካ ኮንሽንስነስ። እሺ እተኮሬዝ በአሜሪካ አይደለም ከአሜሪካ። ስለዚህ የሙሉ ስሌቨሪ ኢንሳይድ የአሜሪካ ውስጥ ታሪክ ሳይሆን የመጀመሪያ ከአፍሪካ ነው። ስለዚህ ከብላክ ኮንሽንስነስ ወደ አፍሪካን ኮንሽንስነስ እጄ ነበር። ኦኬ እነሱ ትኩር ሕዝብ ናቸው፣ ግን የትኩር ሕዝብ ትክክለኛ ቤት አፍሪካ ነው። ስለዚህ ከዛ በኋላ ከዚህ በቃስ ወደ አፍሪካ ታሪክ ወደ አፍሪካ ጉዳይ ገብቻለሁ። ከዛ በኋላ ትንሽ አፍሪካ ታሪክ የአፍሪካ እንዲህ ሂስቶሪ ስት ኮፈር ፓን አፍሪካኒዝም ትልቅ ቦታ ይይዛል። በዚህ ምክንያት በተለየ ሊደር እንደ ግርማዊ ጃንሆይ ሂዝ ማጀስቲ ኃይለ ስላሴ ደ ፈርስት እንደ ፍራንስ ፋኖን እ እንደ አሚር ካርካብራል፣ እንደ ኳሜን ክሩማ፣ እንደ ሼክ ኦንታዲዮፕ፣ እንደ ማርኩስ ሞሳያ ጋርቬ በጣም ብዙ ፊጊር በጣም ብዙ ተዋኪ በጣም ወሳኝ ፓንአፍሪካኒስት ዲምስ እና መለክት አገንቻ አለ። በዚህ ምክንያት የኔ ፓንአፍሪካኒዝም አይደንቲቲ ተነሳ እና አሁን ዛሬ እንደ ኢትዮጵያዊ ነኝ እንደ ፍራንሳዊ አይደለም እንደ ኢትዮጵያዊ ፓን አፍሪካኒስት ድርጅት ሜምበር እናንተ ጋ ነኝ እና ዛሬ ለእኔ በጣም ተለክ ሆኖር በአማርኛ ሆኖር ምንድን ነው ተለክ ብር ነው ተለክ ብር ነው እናንተ ጋ የሚሆን በጣም ደስ ይላል። ታውቃለህ ምክንያቱም አሁን ብዙ ጊዜ የጥቁር ሕዝቦች ራሳቸው ለነጻነት ፋይት ሲያደርጉ ብዙም አዲስ ማለት አይደንቅም ግዴታም ስለሆነ አንተ ደግሞ ፈረንሳዊ ሆነህም ላይክ ፊሊንግስ በጣም ጀንዊን ስለሆንክ በጣም ነው ደስ የሚለው። አይ ሪስፔክት ታት ያን አከብራለሁ። ይሄንን ሜንታሊቲ ግን በጣም አከብራለሁ። እንግዲህ ሶ ማስተላለፈ የምትፈልገው መልእክት ካለ ለተመልካቾቻችን። አዎ እዚህ አሁን ዋና ለኢትዮጵያ ውያን ለሁሉም ኢትዮጵያ ውያን ሁሉ ጊዜ ስለ ወጣቶች እያስብን ለወጣቶች በጣም መጀመሪያ ትምህርት ለወጣቶች ገን አገራችን ውስጥ የወጣቶች ብቻ የወጣቶች አገር ብቻ አይደለም፣ ሽማግሌዎች አለ፣ ሁሉም። ስለዚህ የኔ መልእክት ለሁሉም አፍሪካውያን ነው፣ በተለይ ለወጣቶች ግን። ኢትዮጵያዊ መሆን ትልቅ ክብር ነው፣ ትልቅ ኢድል ነው። እኔ እንደ ፍራንሳዊ አሁን ኢትዮጵያዊ መሆን እፈልጋለሁ። ብዙ ኢትዮጵያዊ አይ እኔ ፍራንሳዊ መሆን እፈልጋለሁ ይላሉ፣ እኔ አሜሪካዊ መሆን እፈልጋለሁ። ግን እኔ የኢትዮጵያ ታሪክ ብቻ ሳይሆን የኢትዮጵያ በዚህ ዓለም ላይ በዚህ ዓለም አቀፍ ቦታ አውቃለሁ። ለአፍሪካ እና ለሁሉም ዓለም በጣም ወሳኝ ቦታ ነው። እቺ ቦታ ምንድን ነው? የማሪነት ቦታ ነው። ሊደር የሊደርሺፕ ቦታ ነው። ምክንያቱ ምንድን ነው? እንደ ሁሉም የአዳም ዘር ከኢትዮጵያ ከአፍሪካ ወጡ ወደ ሁሉም። ስለዚህ ሁሉም አፍሪካዊ ያን ነኝ። ስለዚህ ይህ እዚህ የማንዘር አገር ቤት ስለሆነ ዚህ ዲሲዥን ሜኪንግ ፕሮሰስ ዚህ የዩኒቨርሲቲ ስራ፣ የሲቪል ሶሳይቲ ስራ፣ የተለያየ ኮምፓኒዎች፣ የተለያየ ዲፕሎማሲዎች በጣም በጣም ትለቅ ኢንፍሉወንስ አለ። በጣም ወሳኝ ቦታ ነው። ስለዚህ ለኢትዮጵያውያን የራሳቸው ሀገር ማወቅ አለባቸው። የራሳቸው አይደንቲቲ ማወቅ አለባቸው። ኢትዮጵያዊ ሚሆን ኩራት ነው ክብር ነው እና አላፊነት ነው። አላፊነት ምንድን ነው? ለአንድነት መስራት ነው። መጀመሪያ እንደ ኢትዮጵያውያን ለአንድነት አንድነታችን መጠበቅ፣ ሁለተኛ የአፍሪካ አንድነት መጠበቅ። በሚቻረሻ የአዳም ዘር እንደ አንድ ቤተሰብ አንድነት መጠበቅ አለብን። ኢትዮጵያውያን እህቶቼ እና ወንድሞቼ አንድነታችሁ መጠበቅ አለበት። እያ ማራች አይደለም። አንድነታችን ጉልበታችን ነው፣ አይላችን ነው። አንድነት ካልየለ ደካም ነው።

አሁን ደግሞ በዘመናችን አለ የተባለውን ፓንአፍሪካኒስት ኬሚ ሴባ በዚህ በራስ አምባ ሆቴል ተገኝቶ ያደረገውን ንግግር ተመልክተን እንመለሳለን። አብራችን ቆዩ። ለማታውቁኝ በመጀመሪያ ራሴን ላስተዋውቅ ኬሚ ሴባ እባላለሁ ከ13 ዓመት በፊት በፈረንሳይ የተወለድኩ ሲሆን ከ15 ዓመታት በፊት ወደ አፍሪካ ለመመለስ ወሰንኩኝ በምዕራቡና በነጮቹ የበላይነት የተጨቆኑ የተገለሉ ህዝቦቻችንን ለመደገፍ እንቅስቃሴ ጀመርኩ የሚገርመው በማደርገው ትግላዊ እንቅስቃሴ ምክንያት በርካታ ጊዜ በፈረንሳይ መንግስት ለእስር ተዳርጌያለሁ። ከዛም በኋላ ወደ አፍሪካ ሴኔጋል መጣሁ። ከዛም ጋዜጠኛ ሆኜ አገለገልኩ፣ መጽሕፍቶችንም ጻፍኩ። እናም ከአንዳንድ ወንድምና እህቶቼ ጋር በጋራ በመሆን የፓን አፍሪካኒስት እንቅስቃሴን መሰረትኩኝ። ባለፉት ዓመታት ስለ ፓን አፍሪካኒስት ስናወራ በሐሳብ ያለን ነገር ብቻ ነበር። እሱ ስለደከመን በራሳችን መንቀሳቀስ ጀመር። ምክንያቱም ዛሬ ላይ ራሱ በ21ኛው መቶ ክፍለ ዘመን ስር የሰደደ የጥቁር ሕዝቦች ጭቆና አለ። ይህ ደግሞ በመላው ዓለም ላይ የሚታወቅ ነው። It's important to remember that the only real friend of Africa is the African brother. መርሳት የሌለባችሁ ነገር ቢኖር የአፍሪካ እውነተኛ ጓደኛ አፍሪካ ብቻ መሆኗን ነው። ይህን ማወቅ አስፈላጊ ነው። እኔና ጓደኞቼ የምናንቀሳቀሰው ፓን አፍሪካኒስት ኢመርጀንሲ በርካታ ሀገራት ህዝቦችና ጂኦፖለቲካል ግንኙነቶች በመባል ይታወቃል። ለእኔ ፓን አፍሪካኒስት ማለት አፍሪካን የመከፋፈል በሽታን ፍቱን መድኃኒት ነው። ልዩነታችንን ወደ ጎን በመተው የጋራ ግንኙነታችንን ማስቀደም ያስፈልጋል። ወንድምና እህቶቼን ስመለከት በመጀመሪያ ብሔራቸው፣ ዜግነታቸው አይታየኝም። የሚታየኝ ሁላችንንም አንድ የሚያደርገን የጋራ መዳረሻችን ነው።

አድማጮቻችን የኬሚ ሴባን ንግግር እንግዲህ እንደወደዳችሁትና ፍሬ እንዳገኛችሁበት ተስፋ አድርጋለሁ። እኔ በጣም ተመችቶ ነበረ ስመለከትና ሳዳምጠ ነበረው የተናገራቸው ንግግሮች በሙሉ የአፍሪካ የጥቁር ሕዝብን በአጠቃላይ የሚያበረታታ የሚያነሳሳ ስለ አንድነትና ስለ ፍቅር የሚሰብክ ንግግር ነበረ። እንግዲህ በጣም ደስ ይላል። ብዙ ነገር እኔ አግኝቼበታለሁ። እናንተም እንዳገኛችሁበት ተስፋ አድርጋለሁ። የአፍሪካኛ ፕሮግራም እንደዚህ እንደዛ እያለ የማለቂያ ሰዓቱ ላይ ተቃርቧል ማለት ነው ከመለ ላይ ታችን በፊት ደግሞ ሁለት ምርጥ ሙዚቃዎችን ጋብዛቸዋለሁ እሱም በቦብ ማርሊ አፍሪካ ዩናይት ሲል አንድነትና ፍቅርን የሰበከበትን ምርጥ የሬጌ ሙዚቃ እና ብራኬት ማማ አፍሪካ ሲል ያቀነቀነውን ተወዳጅ የአፍሮቢት ሙዚቃ ይሆናል። አፍሪካኛ በሚቀጥለው ሳምንት በተመሳሳይ ሰዓት የተለያየ ቦታ ላይ በኢቢሲ መዝናኛ ላይ ይጠብቃቸዋል። እስከዛ ሰላም ሆኑ።